ሰላም አሌይኩም ራህመቱላሂ በረካቱ ያጀማአታል፣ ኸይር እንዴት ናችሁ? ደህና ናችሁ ወይ? ተከታታዮቻችን እንዴት ያላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። የምታዩት እንግዲህ የማሜ ገበያ ነው። ማሜ ማለት ነው ጎበዝ ልጅ ነው፣ ሲገዛዛ ምርጫ ይችላል ማለት ነው። እንግዲህ ሀገራችን ስንመጣ የምንራብ የምንጠማ የምንቸገር የመሰላችሁ ብዙዎቻችሁ ማለት ነው አብሽር ከመዳን ቤት ምግብ የበለጠ እንጂ ያነሰ ህይወት የለንም ማለት ነው። እንግዲህ ቢያንስ እንኳን ለሳምንት ይህን ያክል ትገዛላችሁ ስትመጡ ማለት ነው። ይሄ ሁለት ኪሎ ቲማቲም፣ እነዚህ ቃሪያዎች የስንት መሰላችሁ? የሰላሳ ብር ማለት ነው። እንግዲህ እንደ ቀድሩ ነው። እኔ ጨንጓራ ስላለብኝ ቃሪያ ብዙም አልበላም። እንደገና ደግሞ ይሄ ሁለት ኪሎ ሽንኩርት ሁለት ኪሎ ድንች፣ ሁለት ኪሎ ሙዝ፣ አንድ ኪሎ ቀይ ስር። በቃ ህይወት እንደዚህ ናት። እና እንደዚህ ተደርጎ አሁን ማሜ ይህን ሞሰብ ማለት ነው ይህንን ከፈት አድርጊ ማሚ እና ያው እንግዲህ ወደ ሀገራችን ስንመጣ እንራባለን፣ እንጠማለን፣ እንቸገራለን ምናምን ብላችሁ የምታስቡ ልጆች አትሳሳቱ ማለት ነው። አልሐምዱልላህ ነዕመት አላህ ማለት ነው። አላህ ያመጣዋል አርዚቁን ማለት ነው። እና ይሄን አልሐምዱልላህ፣ ይሄ ይሄ አሁን እንገዛለን ማለት ነው። ቢያንስ ሁለ ሁለት ሶስት ሶስት ኪሎ ለሳምንት እንገዛለን። ግን ካነሰን ደግሞ ሄደን ተጉልተራ ገዝተን እንመጣለን። እና የምንቸገርበት ምንም ምክንያት የለንም ማለት ነው። ይሄን ኢንሻላህ ቪዲዮ እንሰራበታለን በጣም ምርጥ ምርጥ ምርጥ ምርጥ ተመልከቱ ባህር የሆነ መሰብ ማሜ ገዝቶ ነው እንግዲህ በማሜ ምርጫ እኔ አጋጣሚ በዚህ በጎረቤት ሰሙቶ ወደዛ ወደ ለቅሶ እጄ ነበርና ቅዳሜ ቀናል መቼ ሲል ያው ማሜ ነው የገዛው ኢንሻላህ በሰፊ ቪዲዮ እንሰራበታለን። ይሄንን ስንት ምን እንደተገዛ ማለት ነው በጣም ምርጥ ነው ብዙ እቃዎችም ስላሉት አጋጣሚ ግን ይህን ማሜ ስለመረጠው እኔ በጣም ደስ ስላለኝ ነው አሁን ላሳያቸው የቻልኩት ማለት ነው። ዋጋውን እና ሌሎች እቃዎች አሉ እናሳያቸዋለን ማለት ነው። እና ህይወት እንደዚህ ናት ማለት ነው። ምንም የሚቸግረን ነገር የለም። ሀገራችን ስንመጣ ማለት ነው፣ እንደገና ስንመጣ ደግሞ የስፌታ ስፌት ያስፈልገናል። አሁን ብዙዎቻችሁ ሞሰብ ግዙልን፣ ሞሰብ ግዙልን ብቻ ነው የምትሉት። የእንጀራ ሞሰብ ብቻ አይደለም እንጀራውን እንዴት አድርጋችሁ ታወጡታላችሁ? በእጅ ዝንት ዓለም አይወጣም። ደግሞ ከዛ ስንመጣ ብዙዎቻችን እጃችን ይሳሳል። እጃችን በጣም ነው ስስት የሚለው፣ እዛ ውሃ በጣም ስለምናጥብ እጃችን ይሳሳል። እና ከዛ ስትመጡም እንደዚህ አይነት ሰፌድ ያስፈልጋቸዋል። ሞሰብ ግዙልን ስትሉ ሰፌድም ግዙልን፣ ቁናም እንቅብም ግዙልን በሉ ማለት ነው። ወላይን ለራሳችሁ ነው። ለምን ብትሉ አሁን ይሄ ሰፌድ አስፈላጊ ነው ይሄ አሁን ስንት መሰላችሁ የሚገዛው እስከ 350 ነው ቀላል ነው 350 ብር ይገዛል ይሄ ማለት ነው ይሄ ለማንፈሻ የሚያገለግላል ለእንትን የሚያገለግላል ለእንጀራ ማውጫ ማለት ነው እና ይሄ ሰፌድ ራሱ ከዚህ ከሞሰብ ስታዙ ሰፌድም ግዙ ልማት አለባችሁ ይሄ ግራ ይግባችሁ ማለት ነው ይሄ ሰፌድ አስፈላጊ ነው። ለእህል ማነፋፈሻ፣ ክክ ስትለቅሙ፣ ምስር ስትለቅሙበት ምናምን አስፈላጊ ነው እና ቢገዛ አይከፋም። የቤት እቃ ስታዙ ስፌታ ስፌት ስታዙ ምሳሌ ሞሰብ፣ አሁን ብዙውን ጊዜ ሞሰብ ይታዘዛል፣ ሌሎች ግን አይታዘዝም። እና ይሄ ከዛ መተን ሰፍተን እንደርሳለን አትሉም፤ እንደመጣችሁ የምትጠቀሙበት ነው ሰፌድ ማለት ነው። እና ይህን ያመጣሁበት አሁን አንዱ እንዲያሳያችሁና እንዳስታውሳችሁን ይህን ሰፌዱን እንድትገዙ ምናልባት ሞሰብ የምታዙ ብዙ ልጆች ስላላችሁ ይሄን እንጀራ ሞሰብ ስታዙ ይሄንንም ማዘዝ አለባችሁ ማለት ነው። እና ይሁላችሁ እንግዲህ ሀገራችን ምርት ማለት ነው። እንግዲህ ስንት ስንት ነው ኪሎ ምናልባት ብትሉኝ ማለት ነው ይሄ ቃሪያ የአስር ብር አራት ወይ አምስት አካባቢ ናቸው። ይሄ እንደገና ኪሎ ስልሳ ስልሳ ብር ነው። ደህና ነው። እስከ መቶ ምናምን ብር ደርሶ ነበር። አሁን ኪሎ ስልሳ ብር ነው። ሽንኩርት ደግሞ ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል ሽንኩርት አሁን ትናንትና ሰማንያ ብር ነው አሉ የዋለው። ያው ማሜ ምን ይገዛው እና እና ፍራፍሬ ደግሞ ያ አትክልቱ ማለት ነው ይሄው እንደምታዩት ነው። እና ለማንኛውም ነገር የምትፈልጉት ነገር ካለ ለስፌታ ስፌት እዘዙን እንገዛለን ማለት ነው እንገዛላችኋለን። እንደ ስፌት አስፌቶች ማለት ነው አስፈላጊ ነው። መሶብ ስታዘው ዘህኞቻችሁ ይሄንንም አብራችሁ እዘዙ፣ ሰፌዱንም አብራችሁ እዘዙ። እንገዛላችኋለን ማለት ነው እና እዛ አሁናቸው እንግዲህ እዛ ሀገር ያው ድህነት ያለ ነው የሚመስላችሁ? ዝንተ ዓለም ደህይተ የምንኖር ነው የሚመስላችሁ? አብሽሩ፣ አትራቡም፣ አትጠሙም ሚቶሎ እና እንግዲህ አሁን ደግሞ ምሳ ደረሰ ማለት ነው። ማሜ ገዛው ድንች ተሰራ ማለት ነው። እና ያው ምሳ ደረሰ፣ ምሳ ቀረበ። ያው የማሜም አባት ማሜም ዘግጀት ዘግጀት እያሉ ነው ማለት ነው። ምግባቸውን፣ ምሳቸውን ለመብላት ዝግጁ ሆኗል። እና እንግዲህ ያው መልካም ስራ ምሳ ይሁንልን፣ አይደል እንግዲህ። ባቢ የምረባሽዋ ሰልማንም እየረበሸች ነው፣ በጎድን ቡና ዝግጅ ይሆናል። ማሻአላህ ወላሂ ዝናብ እየጣለ ነው፣ ሀገራችን ደስ የሚለው ነገር ዝናብ አሁን እየዘነበ ነው፣ እና ደስ ይላል። ብታው ወላሂ አዝመራውም አምሮዋል፣ ሁሉ ነገር አምሮዋል ማለት ነው። ያው ምሳ እየበላ ነው፣ እንብላ ማለት ነው። ማሜ ምግብ እየበላ ካሜራ ሲቀርጹት፣ እንደገና ደግሞ እንግዳ መቶ እንግዳ ፊት መብላት መመገብ አይወድም። አሁን ካሜራ ነው እየቀረጽኩኝ ነው ማለት ነው። የማሜ አባት ጣጣም የለውም። ማሜ ሸብቀቅ ሸብቀቅ እያለ ነው፣ ብዙም አይደለም። እኔም ያው በቃ አጥፍ እያለ ነው አሁን እራሱ አላየም ማለት ነው። እና ምሳ ደግሞ ጨረስን። አሁን ወደ ቡና ሰዓታችን ሄድን ማለት ነው። ቡና እየጠጣን ማለት ነው። በእኛ ለካናይም አቶ ማሜ ነው እየቀረጸን ያለው። ወሬያችን እናፈካለን እሱ ቀረጻን ማለት ነው። ማሜ እና ያው እንግዲህ እናንተ በሀገራችሁ መታችሁ ዘና ፈታ ብላችሁ የምትኖሩ አላህ ያደርጋችሁ ማለት ነው። ወላሂ በጣም ነው ደስ የሚለው ሀገር ላይ ከማንም ከምንም በላይ ከቤተሰቦቻችን ጋር እንደዚህ ከልጆቻችን ጋር ስንኖር በጣም ነው ደስ የሚለው ማለት ነው። በዚህ አሁን እኛ እናቅም፣ ቡናችን እየከነሰል ነው። እሱ ማሜ ያው ይቀርጻል ማለት ነው። እና ለማንኛውም ነገር እናንተም አላህ ለሀገራችሁ በሰላም በፍቅር ገብታችሁ የምትኖሩ ምትወልዱ የምትከብዱ ሀገራችሁ በፍቅር የምትኖሩ አላህ አድርጋችሁ ማለት ነው። ደጉ አማ መሆነ ብሏል። ዳው ጤናው ይባላል እና ደጉ አማ መሆነ ወላ ጤና ከሆናችሁ በደህና ከገባችሁ ሀገራችሁ ሀገር ማለት ውበት ማለት ነው። ሀገር ማለት ጌጥ ማለት ነው። ወላ እንዲው ምን አምሮባችሁ እዛ አረብ ሀገር ላይ የምትኖሩ አገራችሁ ላይ መታችሁ ወላሂ ብትኖሩ ነው የሚሻለው። አረብ ሀገር ስጋ ተሸክመን ነው የምንኖረው እንጂ ምንም፣ በእርግጥ ይሰራል ብር ይገኛል፣ ግን አረብ ሀገር ስራ እዚህ ኢትዮጵያ ውስጥ ሰው ሲኖራችሁ ነው። አለዛ ከንቱ ልፋት ነው። ህይወታችሁ ሙሉ በአረብ ሀገር ነው የሚያልፈው። ስትመጡም ደግሞ ሁል ጊዜ ጭቅጭቅ፣ ንዝንዝ ነው የሚሆነባችሁና አልሀምድሊላህ እኔ እስካሁን ድረስ እንግዲህ ያው ብዙ ጭቅጭቅ ምዝምዝ ብዙ ነገር ማሳልፍ ያለው አሁንም እንደቀጠለ ነው ወላሂ ብቻ አልহামዱሊላ አላህ ለኸይር ነው ለበጎ ነው እናንተ ለያበረታታችሁ ሲል ለናንተ በቃ ብርታት ነው እንደዚህ መሆን ማለት ነው ምቀኛቾ ሲበዛ ሁልጊዜ ጸብ ሲበዛ ምናምን ለናንተ ለኸይር ነገር ነውና ለከር ነው እያላችሁ ዝም ብላችሁ መስራት ነው መኖር ነው ደስ የሚለው ነገር ማለት ነው አልহামዱሊላሂ እኔ ያው ደስተኛ ነኝ ማለት ነው ከልጆች ጋር ከ ጋ ጋር ከቤት ጋር ያው እንኖራለን ማለት ነው እንግዲህ እስኪ እናንተም ለሀገራችሁ አብቃችሁ ነው ምላቸው እህቶቼ እወቁበት ስሩ ጠንክሩ ሰራ ሰራ አድርጉና ወደ አገራችሁ ተመለሱ። ብራችሁንም አታባክኑ። እወቁበት ነው የምለው እኔ ትልቁ መልእክቴ እወቁበት ነው። ታወቃችሁበት ትንሿ ትልቅ ትሆናለች። ካላወቃችሁበት ደግሞ ምንም ከንቱ ልፋት ነው። ስትመጡ ያዘጋጃችሁትን ሸጣችሁ እንደገና ወደ አረብ ሀገር ነው የምትመኙት። ግን ማወቅ አለባችሁ፣ የኑሮውን ሁኔታ ሂደቱን ማወቅ አለባችሁ ማለት ነው። እናንተም እንግዲህ መታችሁ ተደሱ ነው ማለት እንግዲህ እኔ ድርቅ ጣማችሁ አልহামዱሊላህ እኔ ካለዞች ጋር ነው ማለት والله ነው ማለት እንደው የአንገታችሁን መግቢያ ብቻ ያዙ እኔ والله የምላችሁ ነገር የአንገታችሁን መግቢያ ያዙ ማለትም ቤት ማለት ነው ቤት ነው ዋናው ነገር መጠለያ ነው ቤት ነው ቤት ካላችሁ ማኩረፊያችሁ ማለት ነው ከዛ በኋላ

ልጆችን እያሳደግኩኝ የቤቴ አልሐምዱላህ እኖራለሁ ማለት ነው። እና ሰው ያለውን ቢላችሁ አትስሙ። ስራ ወደፊት ነው፣ ህይወት ወደፊት ነው ማለት ነው። አገራችሁ መጣችሁ ዘና ብላችሁ ትኖራላችሁ ማለት ነው። ያ እንግዲህ እኔና በሾ ማለት ነው። የማሜ አባት፣ የሰልማን አባት ወራችንን እያፈካ ቡናችንን እንጠርዛለን። ማሜ ይቀርጻሉ ለህን ያላቀው እኛ ያው እንግዲህ ሌላ ወሬ ውስጥ ነን እሱ ደግሞ እየቀረጸ ነበረ ማለት ነው የቡና ሰዓታችን ነው እንግዲህ ያው እንግዲህ በወሉ ኢትዮጵያ ውስጥ ለነገሩ አቦ ለረጃ ረካ አቦል ቶና ምንድነው ባለ ሶስተኛው እና እንደዚህ ይጣጣል ብቻው እንግዲህ ዝናብ ይዘነ ስለሆነ ሞቅ ሞቅ ደመቅ እያን ነው የምንኖረው ማለት ነው አልহামዱሊላህ ረብ ዓለሚን እኔ ደስተኛ ነኝ። አልሐምዱሊላህ መጨረሻችን አላህ ያሳምረው። መጨረሻችን ያሳምርልሽ ይላችሁ፣ ዱዓ አድርጉልኝ። መጨረሻችን ይመር። መጨረሻችን ካማረ ምንም አንሆንም። ዋናው መጨረሻ ሲያምር ነው። እና ያው እንግዲህ የሁላችንም ልጆች አላህ ያሳደግልን ነው።